ጆቼ ሆይ እናንተ ከእግዚአብሔር ናችሁ። አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱም ከዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ። ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ መልእክት ምዕራፍ አራት ከቁጥር አራት በስመ አብ ወወልዶ መንፈስ ቅዱስ አህዱ አምላክ አመእስራ ወሰኒው ለኅዳር በዛቲ ዕለት ኮኑ ሰማይ ተቅዱሳን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 22 በዚሽ ቀን ቅዱስ ቆዝሞስ እና ድሚያኖስ ወንድሞቻቸው አንቲቆስ፣ ዮንዲኖስ፣ አብራኒዎስ በሰማይትነት አረፉ። እኒህም ዲዮማ ከምትባል ከተማ ስለ እግዚአብሔር ልጀታ ነጸች ግንብ ባለችበት አረሚያ ከምትባል ሀገር ናቸው። እናታቸው ቴዎዳዳ እግዚአብሔርን የምትፈራና የምትራራ መጻተኛና ድሆችን የምትወዳቸው የምትረዳቸው ናት። አባታቸው ከሞተ በኋላ ልጆቿን እያስተማረች አሳደገቻቸው። እኒህም ሁለቱ ቆዝሞስና ድሚያኖስ የሕክምና ጥበብን ተምረው በሽተኞችን ያለ ዋጋ የሚፈውሷቸው ይልቁንም ድሆችን አብዝተው የሚረዷቸው ሆኑ። ወንድሞቻቸው ወደ ገዳም ሄደው መነኮሱ፣ በጾምና በጸሎትም ተጠምደው በአባ አጋግዮስ አደራ በአስጠበቀው በንጉሱ ቁዝ ልጅ ምክንያት ዲዮቅልጥያኖስ ክዶ የረከሱ ጣዖታትን ባመለከ ጊዜ በምእመናን ላይ መከራ ሆነ። ገንዘብን ወዳጅ አጋጊዎስ ብዙ ወርቅን ተቀብሎ የንጉሥ ቁዝን ልጅ ወደ አባቱ ልኮታልና ከዚያ በኋላ የንጉሥ ቁዝን ልጅ ዲዮቅልጥያኖስ ዳግመኛ ከጦር ሜዳ አግኝቶ ማረከው። እርሱንም የንጉሱን ልጅ ሰውሮ አባ አጋጊዎስን ጠራው። ያንንም አደራ የሰጠውን የንጉሥ ቁዝን ልጅ እንዲያመጣ አዘዘው። አጋጊዎሱም ሙቶ ተቀብሯልና ብሎ በሐሰት ተናገረ። በዚያን ጊዜ በመሠዊያው ፊት አማለው እሳትም ከሰማይ ወርዳ እንደምታቃጥለው ጠበቀ። የእሳትም ወረዷ በዘገየ ጊዜ ወርቅን በእሳት አቅልጦ አጠጣውና አቃጠለው። ስለዚህም ከወርቅና ከብር የተሠሩ ጣዖታትንም አመለከ። ቆዝሞስና ድምያኖስም በሀገር ሁሉ ስለ ክርስቶስ እነርሱም እንደሚያስተምሩ ዲዮቅልጥያኖስም በሰማ ጊዜ ወደርሱ እንዲያቀርቧቸው አዘዘ። በደረሱም ጊዜ ለሃገረ ገዢው ለሉልዮስ እንዲያሰቃያቸው ሰጠው። እርሱም በብዙ ሥቃዮች ማሰቃየትን ጀመረ። በእሳትም የሚያቃጥልበት ጊዜ አለ፣ በግርፋትም የሚገርፍበት ጊዜ አለ። ሦስት ወንድሞች እንዳሏቸው ሰምቶ እነርሱንም ወደ እርሱ አስመጣቸውና አምስቱ በመንኮራኩር ውስጥ እንዲያሰቃዩቸው አዘዘ። ከዚህም በኋላ ከእሳት ውስጥ ጨመሯቸው። በውስጡም ሦስት ቀኖችንና ሌሊቶችን ኖሩ፣ ያለ ጥፋትን በጤንነት ወጡ። ዳግመኛም ከብረት አልጋ ላይ ያስተኟቸው ከበታቻቸውም እሳት አነደዱ፣ እግዚአብሔርም ያለ ጥፋት ጠበቃቸው። መኰንኑም እነርሱም ማሰቃየቱን በሰለቸው ጊዜ ወደ ንጉሥ መለሳቸው። ንጉሡም ዳግመኛ ታላቅ ስቃይን አሰቃያቸው ቴዎዳዳ እናታቸው ብታስታግሳቸው ንጉሡና የረከሱ ጣዖታትንም የምትረግማቸው ነች። በዚያን ጊዜ አንገቷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልም ተቀበለች። ሥጋዋም ግን በምድር ላይ ወድቆ ነበረ። ቆዝሞስም እንዲህ ብሎ ጮኸ። የዚች ሀገር ሰዎች ሆይ ይህን ይህችን አሮጊት መበለት ሥጋዋን አፈር አልብሶ ይሰውራት ዘንድ በውስጣችሁ ርኅራኄ በልቡ ያደረ የለምን? የህርማኖስ ልጅ ቅዱስ ፊቅጦርን በሰማ ጊዜ ተደፋፍሮ ስጋዋን ገንዞ ቀበራት። ንጉሱም እነርሱም ማሰቃየት በሰለቸ ጊዜ ራሶቻቸውን በሰይፍ እንዲቆርጧቸው አዘዘ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ከመከራውም ዘመን በኋላ ቤተክርስቲያን ተሰርቶላቸው ስጋቸውን በውስጧ አኖሩ። ከእርሳቸውም ድንቆች የሆኑ ብዙ ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በኒህ በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት 262 ወንዶች 49 ሴቶች የቅዱስ ቆዝሞስ ማኅበር የሆኑና ቀለሜንጦስን በሰማዕትነት አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ድርሳን ዘቅዱስ ራኤል አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ከዘጠና ዘጠኙ ነገደ መላእክት አለቆች አንዱ የሚሆን ስለ መላእክት አለቃ ስለ ቅዱስ ራኤል ገናንነትና ክብር አባ ህርያቆስ የደረሰው በህዳር ሀያ ሁለት ቀን የሚነበብ የሚጸለይ የቅዱስ ራኤል ድርሳን ይህ ነው። ልመናው በረከቱ ከመላው ህዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። በዕለታት በአንደኛው ቀን የቁስጥንጥንያ ሰዎች ሃይማኖቱን ከቀና ከንጉሳቸው ከዮስጦስ ጋር ተሰበሰቡ። ከዚያም ለስጋቸውና ለነፍሳቸው መድኃኒት እንዲሆን የመላእክት አለቃ የቅዱስ ዑራኤልን በዓልና ክብር ዘንድ ክብሩን ንገረን ወይም ግለጽልን ብለው አባ ሕርያቆስን ጠየቁት። ያን ጊዜ በእውነት ከእግዚአብሔር ፍቅር ከእናንተ ጋር ይሁንና እናንተ ደጋግ ሰዎች ዛሬ ወደ እኔ መምጣታችሁ እጅግ በጣም መልካም ነው በማለት አባ ሕርያቆስ እንዲህ አላቸው። ከዕለታት በአንደኛው ቀን ከዚህ ከኃላፊው ዓለም ነፍሴ ከስጋ የተለይታ ያለ በጎ ስራ ከዓለም ሁሉ ፈጣሪ ፊት መቆሜን አስፈሪ በሆነ በሲኦል ጨለማ ውስጥ ያለውን መከራ አሰቡ። ያን ጊዜ የጌታችን የኢየሱስ ክርስቶስ መካነ መቃብር ካለበት ኢየሩሳሌም ሄጄ ከዚያ ከሚኖሩ አባቶችና ከጳጳሳቱ አለቆች በጸሎታቸው ባረግ ዘንድ የእግዚአብሔር መንፈስ በህሊናዬ በጎ ሀሳብ አሳሰበኝ። እነሱም የኢየሩሳሌምን ኤጲስቆጶስና ታላላቅ ታምራቶችን የሚያደርግ የጌታችን የመድኃኒታችን የኢየሱስ ክርስቶስን መካነ መቃብር ጠባቂ የሚሆን አባ ቄርዶስ፣ ካህኑ ባስሊዮስና የደብረ ጽዮን ኢየሩሳሌም ቤተክርስቲያን በንጽህና የሚያገለግል ዲያቆኑ ባሮክ፣ እነዚያ ሁሉም፣ እነዚህ ሁለቱ ደግሞ የመለኮትን ቃል ያስተማሩ ሐዋርያትን መስለው ለአገልግሎት በንጽህና የተዘጋጁ ሌሎችም እንደተመረጡ እንደ ሰባ ሁለቱ ደቀ መዛሙርት ቅዱሳን የሚሆኑ ብዙዎች መነኮሳት ናቸው። እግዚአብሔር በቸርነቱ ብዛት ያለ መሰናክልና ያለ እንቅፋት ያለ ድካም በፍጹም ደስታ ኢየሩሳሌም አደረሰኝ። ከዚያም ጌታችን ኢየሱስ ክርስቶስ በተሰቀለበት ቦታ ሄጄ ሰገድኩና የተመላለሰበትን ቦታ ሁሉ እየተዘዋወርኩ ጎበኘው። በእኒህም ቅዱሳን አባቶች የመንፈስ ቅዱስን በረከት ተቀበሉ። ከዚያ በኋላ ከዕለታት በአንድ ቀን አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ወዳጅ የሚሆን ዲያቆኑ አባ ባሮክን የአባቶቻችን የቅዱሳን ሐዋርያትን መጻሕፍት ይሰጠኝ ዘንድ ጠየኩት። ይኸውም አባ ባሮክ የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብርና የኢየሩሳሌም ቤተ መጻሕፍት ጠባቂ ነው። የጌታችን የኢየሱስ ክርስቶስ ወዳጅ ወንጌላ ዮሐንስ ረድም ወይም ተማሪ የሆነ የአብሮኮሮስ ደቀ መዝሙር አባ ቴዎፍሎስ የጻፈው የብሉይና የሐዲስ መጽሐፍ ሰጠኝ። ይኸውም አባባሮክ የእመቤታችን የድንግል ማርያም በገነት ውስጥ ጽድቅንና ጽድቅንና ከሲኦልም ያለኩነኔን ሁሉ በምስጢር አይታ ለወንጌላዊ ዮሐንስ የነገረችውን የአባቶቻችን የሐዋርያትን ታሪክ የሚናገር ወይም የሚያስተምር የሚያስተምር ነው። ዳግመኛም መቤታችንን በግብፅና በኢትዮጵያ በስደቷ ጊዜ የደረሰባትን ችግርና እንዲሁም ለእኛ ለነፍሳችንና ለሥጋችን መዳኛ ከጌታችን የተሰጠውን ቃል ኪዳን የመላእክትን የተለውኳቸውን ክብርንና ገናነትን የሚያስረዳ ነው። ምስጋና ገንዘቡ በሚሆን በእግዚአብሔር ፈቃድ ያለ ስንፍና ከመጀመሪያው እስከ መጨረሻው ድረስ አነበብኩት። ንባቡንም ጌታችንን መከራ በተቀበለበት ከመጋቢት ወር ጀምሮ እስከ ዕለተ ታህሳስ ወር ድረስ በዘጠኝ ወር ከሰባት ቀን አንብቤ ጨረስኩት። የዚህ መጽሐፍ ታሪክ ብዙ ነው እና ወንድሞቼ ሆይ እንግዲህ በዚህ መጽሐፍ ውስጥ ስለ መላእክት አለቃ ስለ ቅዱስ ዑራኤል ወንጌላዊ ዮሐንስ የተናገረውን ዜና ስነግራችሁ በጸጥታ አድምጡኝ። እኔ ዮሐንስ ከሮሙ ንጉሥ አርቃዲዎስ ዘንድ ሁኜ የአምላክን ወንጌል እያስተማርኩ ሳለሁ መላእክት መጥተው ከሮሙ ንጉሥ ከአርቃዲዎስ ፊት በደመና ነጥቀው ወደ ኢየሩሳሌም ወሰዱኝ። በዚያውም ትተውኝ ሄዱ። ከዚያ በኋላ ወደ እናቴ ሀገር ወደ ናዝሬት ደረስኩና የጌታዬ የኢየሱስ ክርስቶስን እናት እመቤታችን ድንግል ማርያምን እዚያ ትቻት ነበርና ወደ ገሊላ ወረርኩ። እመቤታችንን ከእናቴ ቤት አገኘኋትና ገብቼ ሰላምታ እየሰጠው ሰገድኩላት። እሷ ግን ከእናቴ የመኝታ ቤት ክፍል ተቀምጣ ሳለች አንዲት ነገር ወደ አንዲት ነገር ወይም አንዲት ቃል እንኳን አልመለሰችልኝም። እኔም ዝም ስላለችኝ መሬት ጠበበችኝና እና ተጨንቄ ስለ ዝምተዋ ነገር አርባ ቀን እየተደነቅ ቆይቼ አምላኬን ጌታዬን የሚሆን ወደ ልጇ የዚህን ነገር ይገልጽልኝ ዘንድ ጸለይኩ። ያን ጊዜ በአርባኛው ቀን አራቱን የመላእክት አለቆች ማለትም ሚካኤልና፣ ገብርኤልን፣ ሩፋኤልንና ሱሪያልን የሚባል ዑራኤልን ላካቸው። ወደ እሷም ቀርበው ሰገዱላት። እመቤታችን ሆይ የልጅሽን ወዳጅ ወንጌላ ዮሐንስን ስለምን ዝም አልሽው? አታነጋግሪውምን መልስ ስለምን አትመልሽለትም አሏት። እመቤታችንም ወንጌላዊ ዮሐንስ ወዴት አለ ብትላቸው እመቤታችን ሆይ እነሆ በፊትሽ ቆሞ ይገኝ የለምን? አሏት። እሷም ግሩም የሆነ የሲኦልን ጨለማ አይቼ ከመፍራቴ ወይም ከመደነቄ የተነሳ ልቡናዬ ሌላውን ስለማያስታውስ ያለ ዛሬ አላየሁትም አለቻቸው። ከዚያ በኋላ ዮሐንስን እንዲህ አለችው የሰማይና የምድር ምስጢራት ሁሉ ለእኔ እንዲገልጽልኝ ለሰው ልጅም ሲል ልጄ የሰጠኝን የምሕረት ቃል ኪዳን እነግርሽ ዘንድ የምትጽፍበትን ብዙ ቀለምና ብራና ይዘው ወደ እኔ ቅረብ አለችው። እነዚያም መላእክት ልጄ አስራት አድርጎ በሰጠኝ ሀገር በእነሱ ላይ በስሜ አብያተ ክርስቲያናት እንዲታነጹ ያሳይሁና ይነግሩ ዘንድ ነው የተላኩት አለችው። ያን ጊዜ የሰማያትን ምስጢር ሁሉ ነገረችውና በፊቷ ሆኖ ጻፈ። ዮሐንስ ሆይ እንግዲህ ይህንን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው። ከሄሮድስ ፊት ሸሽቼ ወደ ግብፅ በሄድኩ ጊዜ በዮሴፍ ላይ አንበሶች ተነስተውበት ከግርማቸው የተነሳ ደነገጠና ፈርቶ ትቶኝ ስለሸሸ እኔም ደንግጬ በብዙ አለቀስኩ። ልጄንም ከሰሎሜ ጀርባ ውስጄ አዘልኩትና ወደ ዮሳፍት በረሃ ሸሸው። ያን ጊዜ ልጄ አንበሶቹ ወደ አንቺ አይደርሱም በሩጫ አትድከሚ፣ እኔንም በመፍጠንሽ ሩጫ አታብዥብኝ፣ አይዞሻ አትፍሪ፣ ቁሚ አለኝ። ይህንንም ተናግሮ በጀርባዬ ላይ እንደሆነ ፊቱን ወደ አንበሶቹ መለስ አድርጎ ገሰጣቸው። አንደኛውንም አንበሳ ጠርቶ ዮሴፍ ከሸሸበት ቦታ በአንተ ላይ ተቀምጦ ተመልሶ ወደ እኔ ይመጣ ዘንድ ወደ ዮሴፍ ሂድ ብሎ አዘዘው። አምስቱ አንበሶች ግን ወደ እናቴ ቀርባችሁ ስገዱላት ብሎ አዘዛቸውና ወደ እኔ ቀርበው ሰገዱልኝ። በጀርባዬ ያዝየው ሳለ ፊቱን ወደ ምዕራብ አዞረና እጁን አንስቶ ሦስት ጊዜ በመስቀል አምሳል ባረከ። አንበሳውም እንዳዘዘው ወደ ዮሴፍ ሂዶ ሰገደለትና ፈጣሪያችን ወደ እርሱ ወደ እርሱ ተሸክሜ እደርስ ዘንድ ስላዘዘኝ ና በጀርባዬ ላይ ወተተ ቀመጥ አለው። አንበሳውም በሰው ቋንቋ በመናገሩ ዮሴፍ ድንጋጤው በቅጽበት ተወገደለትና በአንበሳው ላይ ተቀምጦ ወደ እኔ መጣ። ከዚህም በኋላ ልጄ መንገዳችንን እንሄድ ዘንድ አንበሶቹ ይቅደሙ ቢለኝ ልጄ ሆይ አሁንስ እኔ በሩጫ ደክም ያለውና ትንሽ አሳርፈኝ ወይም ያንተን ሞት ከማየቴ በፊት በሞት አሰናብተኝ ብዬ ጠየቅኩት። የኔ ሞት ለዓለም ሁሉ ደስታ ስለሆነ አንቺም በእኔ ሞት ብታዝኝ በመነሳቴ ደስ ይልሻል። የእስራኤል ወገኖች ዘመዶችሽም በዚህ ይደሰታሉ። ከሞቴ በኋላም አባትሽ ዳዊት እግዚአብሔር የሕዝቡን ምርኮም በመለሰ ጊዜ እስራኤል ያዕቆብ ፍጹም ደስታን ያደርጋል ብሎ እንደተናገረ ከመለኮቴ ጋር አዋጄ ንጹሕ የሆነ ስጋሽን በመልበስ የሲኦልን ምርኮ እመልስ ዘንድ መጥቻለሁ አለኝ። እኔም ልጄ ሆይ እንዳልከው ይደረግልኝ፣ ደግሞም ፈቃድ ሆኖ ታስረዳች ዘንድ አንዲት ቃል እጠይቀሃለሁ ብዬ ለመንኩት። አዎን ሁሉንም እንደወደድሽ ይደረግልሽ አለኝ። ከዚህም በኋላ ሁልጊዜ በጀርባዬ ላይ ሆነ ወደ ምዕራብ የምትባርቀው ስለምንድን ነው ብዬ እንደገና ጠየኩት። እርሱም እናቴ ሆይ ስሚኝ፣ ልንገርሽ በኋላ ዘመን በዚች ሀገር ውስጥ ከአንቺ መወለዴን ሳያዩ በመስማት ብቻ በእውነት የሚያምኑ ብዙ ቅዱሳኖች ወይም ደጋጎች ሰዎች ይወለዱባታል ብሎ ነገረኝ። ኢሳይያስ በትንቢቱ እነሆ ድንግል በድንግልና ፀንሳ በድንግልና ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ሲሆን በአይናቸው እያዩና በጆሯቸውም እየሰሙ ባለመቀበል እኔን ይገድሉኛል። ከዘመዶችም ጋር ሳለው በእኔ ላይ ክፉን ነገር ሁሉ እንዲሁ ይሰሩብኛል። አንቺም በዘመዶችሽ ምቀኝነት የተነሳ በምድረ ግብጽ ስደትና መከራ የደረሰብሽ ስለዚህ ነው። እናቴ ሆይ በዚህ በዚች በመባረካት ሀገር በኢትዮጵያ የሚኖሩ ሰዎችን እስከ ዓለም መጨረሻ ድረስ አስራት የሆኑልሽ ዘንድ ሰጥቼሻለሁ። እናቴ ሆይ አሁንም ወደዚህ ሀገር እንሂድ ዘንድ ተነሺ። ደሴቶቿ የተቀደሱ፣ ወንዞቿ ያማሩ፣ ውሃዎቿ የጠሩ፣ ዛፎቿ ተራራዎቿ የተዋቡ ናቸውና አሳይሻለሁ አለኝ። ከዚህም በኋላ ልጄ በእጁ ደመና ጠቀሰና እኔም እሱን በክንዴ እንደታቀፍኩት ከዮሴፍ እና ከሰሎሜ ጋር እነዚያን አንበሶች ከኛ ጋር ሆነው በምታበራ ደመና ተጭነን ተነሳንና መጀመሪያ ናግራን ከሚባል ሀገር ደረስን። ከቀኝ ጎኔ ከሚፈሰው ደም በብርሃናት አለቃ በቅዱስ ዑራኤል እጅ ተቀድቶ በመጀመሪያ በዚች ሀገር ውስጥ ይፈሳል ወይም ይረጣል ብሎ ባረካት። በዚች ሀገርም ውስጥ አንቺ በድንግልና እንደወለድሽኝ አምነው የሚያከብሩሽ በእኔም የሚያምኑብኝ ብዙዎች የተቀደሱ ካህናት ይወለዳሉ ከቀኝ ጎኔ ስለፈሰሰው ደሜ ፋንታ አንገታቸው ለስለት ይሰጣሉ፣ ደማቸውንም ያፈሳሉ። እኔም በሰማያት ለዓለማዊ ሕይወትን እሰጣቸዋለሁ ብሩህ በሆነች ገነትንም አወርሳቸዋለሁ አለኝ። ከዚህም በኋላ ተነስተን ሲያት ከሚባል በረሃ ገዳም ደረስን። በዚች ገዳም ውስጥም ኃጢአት የሌለበት እንደ መላእክት ንጹሕ የሆነ አንድ መነኩሴ ይኖራል አለ። በስምሽ ታላቅ ቤተ ክርስቲያንም ይሰራል። ቅዱስ መንፈሴም በእሱ ያድራል ስሜ በእሱ ላይ ሲመሰገን ይኖራል። እኔና አንቺን የሚያከብሩ እንደ መላእክት የተመረጡ መነኮሳትን መኖሪያ ይሆናል አለኝ። በዚያን ጊዜ ሶስቱ አንበሶች በዚች ገዳም ውስጥ እየተዋለዱ እየተባዙ መነኮሳቱን በመጠበቅ ይኖሩ ዘንድ አዘዛቸው፣ ባረካቸው። ከዚችን ቦታ ተነስተን ለትግራይ ትዩ ከሚሆን ሐማሴን ከሚባል ሀገር ደረስንና በምስራቋ በኩል ከፍተኛ ተራራ ተመለከትን። ያን ጊዜ በተራራዋ ላይ መላእክት ተገልጸው በድንጋሌ ሥጋ በድንጋሌ ነፍስ የጸናች አምላክን የወለደች የእመቤታችን የድንግል ማርያምን አምላክን የወለደች ማርያም ሆይ ዓለምን ለማዳን ሲል ከአንቺ ሥጋን ነስቶ ሰው መሆንን ስለወደደ በምድር ሳለም በሰማይም ለእግዚአብሔር ክብር ምስጋና ይሁን እያሉ እየዘመሩና እያመሰገኑ ወደ እኛ መጡ። ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ለፈጣሪያችን ምስጋና ይሁን፣ ለአብርሃምና ለዘሩ ለዘላለም የሰጠው ቃል ኪዳን አስቧልና። ልጄም እንደ ቀድሞ ሁሉ ይህችን ተራራ ምስጋናሽ የሚነገርባት ቦታ ትሆናለች፣ አለ በኋላ ዘመንም። የቁስጥንጥንያው ንጉሥ ልጅ ስለ እኔ ኃላፊ ጠፊ የሆነ የዚህን ዓለም መንግሥትና የአባቱን ክብር ንቆ ወደዚህ ቦታ ይመጣል። ወደ ተራራዎቿም ወጥቶ መኖሪያውን በዚያ ያደርጋል። ይኸውም በኢትዮጵያ ላሉ ቅዱሳን መነኮሳት ሁሉ ቦታ ትሆናለች። እሱም እስከ ዓለም ፍጻሜ ድረስ ይመሰገንባት ይኖራል። ስሟም ደብረ ሃሌሉያ ወይም ደብረ ዳሞ ይባላል። ትርጓሚውም የአምላክ ልጅ የመስቀሉ ቦታ የስሙ መገኛ ወይም አደባባይ ማለት ነው። ከዚህ በኋላ ተነስተን የእስራኤል አምላክ የህጉ ታቦት ወይም የኪዳኑ ጽላት ማደሪያ የምትሆን ወደ አክሱም ደረስን። ከዚያም በንጉሱ በሰሎሞን ትእዛዝ አስቀድሞ ከልጁ ጋር ከኢየሩሳሌም የመጡ የካህናት ልጆች የሚሆኑ በአገሪቱ ህግ የሚያገለግሉ ካህናት ሳያዩን ገባን። በውስጧም ገብተን እንደተቀመጥን የኢትዮጵያ ንጉስ ባዚን ከካህናቱና ከሰራዊቷ ጋር ታቦተ ጽዮን ለመሳለም መጣ። አጠገባችን መጥቶ በተቀመጠም ጊዜ አልተመለከተንም ነበር። ለሰው መድኃኒት ሲል የእስራኤል አምላክ በአባቴ እጅ በእኔ ምሳሌ በሰራት ከታቦተ ጽዮን ጋር በኪሩቤል አክናፍ የልጄ የመለኮቱ ጥበብ ሰውሮናልና ከዚህም በኋላ ካህናቱ ተነስተው ለኢትዮጵያ ንጉሥ ለባዚን ያነቡለት ዘንድ የኢሳይያስን መጽሐፍ አመጡና ለካህናት አለቃ ለአኪን ሰጡት። እሱም ተቀብሎ እነሆ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ተወልዳለች ስሙንም አማኑኤል ትለዋለች ሲል ኢሳይያስ በትንቢቱ የተናገረውን ቃል ለንጉሱ ለባዚን አነበቡለት። ንጉሱ ባዚንም ከወዴት ሀገር ተወልዳለች ይላል አለው። የካህናቱ አለቃ አኪንም በይሁዳ ሀገር በቤተልሔም ነው አለው። በእውነት በቅድስት ሥላሴ ሃይማኖት ለሚያስተምሩ ወገኖች ሁሉ መኖሪያ ትሆን ዘንድ እስከ ዓለም መጨረሻ ድረስ የጌትነቱ ማደሪያ ሊያደርጋት ገዳሞቿንም ተራሮቿንም አድባራቶቿንም ሁሉ ይባርክ ዘንድ እንሆ አሁን መጥቷል። በመልኮታ የጥበቡ ማህተመ ድንግልናዋን ሳይለውጥ ከማርያም በህቱም ድንግልና እንደተወለደ ነቢዩ ህዝቅኤል በምስራቅ በኩል የተቆለፈች ደጃፍ አየው። በዚያችም አዳራሽ ውስጥ የብርሃናት ጌታን እንደተቆለፈች ገብቶ እንደተቆለፈ ሲወጣ አየሁ ብሎ በትንቢቱ እንደተናገረ እሷም አምላክን በመውለዷ ማህተመ ድንግልናዋ አልተለወጠም። በጥበቡ ብዛት ከኃጢአት ንጹህ በሆነ ስጋ እንድትወልደው አደረጋት እንጂ ሁለተኛም የሰማይና የምድር ኃይላት ሊሸከሙት ሊወስኑት የማይቻላቸውን በማጽኗ ተወሰነው ዘንድ አጸናት እንጂ ንጉሱም ባዚህን ከሊቀ ካህናቱ ከሐኪም ጋር ይህን ነገር በሚነጋገሩበት ጊዜ ልጄ እናቴ በዝች ሀገር አምሳያ ለአንቺ አስራት አድርጌ የምሰጥሽ ሀገሮች አሳይች ዘንድ በዝች ሀገር ተነሺ አለኝ ያን ጊዜ የሙሴ ጽላት ካለችበት ቤተ መቅደስ ውስጥ ደመና መጣና ከልጅና ከዮሴፍ ከሰሎሜ ጋር በደመና ተጭነን ለመሄድ ተነሳን። እነዚያ ከግብፅ ተከትለው የመጡ ሶስቱ አንበሶች ግን በእኛ በታች በምድር ላይ የሄዱ ነበረ። ንጉሱ ባዚንም፣ ሊቀ ካህናቱ አኪን፣ የንጉሱ የባዚን ሰራዊትና የታቦተ ጽዮን ካህናት ሶስቱ አንበሶች ባዩን ጊዜ ሸሹ። ያን ጊዜ መልአኩ ዑራኤል ከሰማይ ሆኖ እናንት የዚች ሀገር ሰዎች አይዟቸው አትደንግጡ፣ የእስራኤል ነቢያት የተናገሩት ትንቢት፣ ሕዝቅኤል የእግዚአብሔር ቃል አማኑኤልን ስለወለደች ስለእመቤታችን ድንግል ማርያም የተናገረው የኢሳይያስንም ትንቢት እንዳነበባችሁት ሁሉ በእውነት እነሆ ዛሬ ተፈጽመዋል። ቁሙ አትፍሩ፣ ብሎ በታላቅ ድምፅ አሰምቶ ተናገረ። እነዚያንም አንበሶች እኔ አወጣችኋለሁና ከደመና ላይ ኑ ተጫኑ አላቸው። ከዚያ በኋላ በክንፉ ተሸክሞ አውጥቶ በደመናው ላይ ከኛ ጋር ጫናቸው። ከዚያ በኋላ ከመልአኩ ከቅዱስ ዑራኤል ጋር በዚህ ተነስተን በቅጽበት ደብረ አባይ ደረስን። ያን ጊዜ ልጄ ይች ለዘላለም እንደ አክሱም ለስምሽ መጠሪያ ርስት ትሆንሽ አለኝ። ከዚህ በኋላ አንቺን የሚወዱ ብዙዎች ንጹሐን መነኮሳት ይኖርባታል። ለዘላለሙ አሸናፊ የሚሆን በአባቴ ምስጋና ዳግመኛ እስክመጣ ድረስ በቀናች ሃይማኖት ሕግን የሚያስተምሩ ይኖርባታል አለኝ። ዳግመኛም ከዚች ቦታ ተነስተን በደመና ላይ እንደሆን የተከዜኑን ተሻግረን ዋሊ ከሚባል ገዳም ወይም በረሃ ደረስን። በደመናው ላይ ወርደን በዚያ የሚገኙ በረሃ ዋሻ ውስጥ ገባን። በዚያችን በረሃ ታላቅ ዋሻ በማግኘታችን እህልን በላና ውሃን ጠጣ ዘንድ በውስጧም አረፍን። ነገር ግን ምንም የሚበላ እህል አላገኘንም፣ ዋሻ ያለው በበረሃ ውስጥ ነበርና። ያን ጊዜ ልጄ የብረት አንካሴ ያላት የዮሴፍን በትር ወስዶ የአንዱን እንጨት ስር ቆፈረ። ከእንጨቱም ውስጥ ያወጣቸው ስሮች 318 ስሮች ነበሩ። አንዱን ስር አንስቶ እናቴ ይህንን የእንጨት ስር እንች ብዩ አለኝ። ያን ጊዜ ልጄ ሆይ ከስንዴ በቀር ሌላ እንጨት መብላትን አልወድም እና ይመረኛል ብየመለስኩለት ይህም ይመረኛል የምትዩ የእንጨት ስር ከማር ከስኳር ይበልጥ እየጣፈጣቸው የሚመገቡት ቅዱሳን መነኮሳት አሉ አለኝ። የምነግርሽን ታስተውዪ ዘንድ ጆሮሽንም አንቅተሽ ስሚኝ። በኋላ ዘመን ስምሽን የሚጠሩ በፍጹም ምስጋና አንቺን የሚያከብሩ ብዙ መነኮሳት ከየሀገራቸው ወጥተው በዚህ ገዳም ውስጥ ይኖራሉ። እሽ ዜናሽ በተሰማ ጊዜ በኢትዮጵያ ከሚኖሩ ማለትም ከትግራይና ከጎጃም ሰዎች አስቀድሞ ያምናሉ። በኋላ ዘመንም ኃላፊ የሆነውን ዓለም እየናቁ ከኢትዮጵያ ወራጃዎች ወጥተው በዚያች ገዳም ውስጥ ይኖራሉ። ዳግመኛም ስለ እኔ ስለ አንቺ ፍቅር የኢትዮጵያ ሰዎች እየመጡ ለዚች ገዳም ከገንዘባቸው አስራትን እያወጡ ይሰጣሉ። እኔም ስለ ስምሽ ከዚህ ከኃላፊው ዓለም ክፉ ነገር ሁሉ ከሲኦል መከራ አድናቸዋለሁ። እንዲህም እያለ በሚነግረኝ ጊዜ ግሩማነ አናብስት ወደ እኔ መጡብን ልጄ ግን እጁን ዘርግቶ እናንተ አንበሶች ኑ ከእናቴ ዘንድ ቀርባችሁ በፊቷ ስገዱ አላቸውና እነሱም ወደ እኔ ቀርበው ሰገዱልኝ። እንደዚሁም ፀሐይ ጽድቅ የሚባል የፈጣሪያችን የአምላካችን እናት ወይ ሰላምታ ላንች ይገባል እያሉ በሰው ቋንቋ ተናገሩ። እምቦሳ ጥጃ በእናቱ ፊት በደስታ እንደሚፈነጨው በፊት የሆነው ወደ ላይና ወደ ታች እየዘለሉ ወደ ምድር እየጮሁ ይቦርቁ ጀመረ። ዳግመኛም ልጄ ከእናንተ ጋር ከግብፅ ሀገር የመጡትን እነዚህን ሶስቱን አንበሶች በዚች ገዳም ካሉት አንበሶች ጋር ተደባለቁ አላቸው። ምድርም በላይዋ ላይ ሳር በቅሎ እንዳለበሳት እናንተም ብዙ ተባዙና ምድርም ሙሏት አላቸው። ልጆቻችሁም እናቴን ለሚወዱ ለቅዱሳን ሁሉ ለሥጋቸው ድካም ማረፊያ እስከ ዓለም መጨረሻ እንደ ፈረስ፣ እንደ በቅሎ ለመጓጓዣ ያገልግሏቸው፣ በዚህም ገዳም ውስጥ ያለ ጥፋት የተባረኩ ሆነው ይኖሩ ብሎ ባረካቸው። የቅዱስ ራኤል ጸሎቱና በረከቱ ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። ለእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይገባል ለዘላለሙ አሜን። በኅዳር 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት የቅዱሳን ቆዝሞስና ድምያኖስ ሰማዕታት፣ ቅድስ ቴዎዳዳ እናታቸው፣ ቅዱሳን አንቲቆስ ዮንዲኖስና አብራንዮስ ወንድሞቻቸው፣ 311 ሰማዕታት የነ ቆዝሞስ ማህበር ወርሃዊ በዓላት፦ ቅዱስ ዑራኤል ሊቀ መላእክት፣ ቅዱስ ደቅሲዮስ፣ የእመቤታችን ወዳጅ አባ እንጦንስ አበ መነኮሳት፣ ጳውሊ የዋህ ሰማይቱ፣ ቅዱስ ዩልዮስ፣ ቅዱስ ሉቃስ ወንጌላዊ ሐዋርያ። ልጆቼ ሆይ እናንተ ከእግዚአብሔር ናችሁ። አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱም ከዓለም ናቸው። ስለዚህ ከዓለም የሆነውን ይናገራሉ። ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን። እግዚአብሔርን የሚያውቅ ይሰማናል። ከእግዚአብሔር ያልሆነ አይሰማንም። አንደኛ ዮሐንስ መልእክት ምዕራፍ አራት ከቁጥር አራት ከቅዱሳን አባቶቻችን ከቅዱሳን እናቶቻችን በረከት ረድኤት ያሳትፈን፣ የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን፣ ከሰማዕታት በረከት ረድኤት ይክፈለን፣ መከራውን ያቅልልን፣ ጭንቁን ያጥፋልን በአልጋ ቁራኛ በደዌ ዳኛ የተያዙትን በጸሎታቸው አስቦን አትርሱን ያሉትን በእያሉበት ያስብልን። ወርሃ ጾም በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ልደቱ ጥምቀቱ በሰላም እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። ከታዘዘ መቅሰፍት፣ ከነደደ እሳት በቸርነቱ ይሰውረን እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም